ከተቀመጠበት ቦታ ተቀምጬ ያስተረፈውን ወይን ጠጣሁት ጨልጬ፣ ከብርጭቆ ገላ ወዙን ፈላልጌ፣ እንደ ቅዱስ እቃ ተቀባው ጠርጌ፣ ደግሞ ቀዳሁበት ደግሞ ጠጣሁበት። ከሀምሳ ዓመት በፊት ነው የተጠመቀው፣ ከአምስት ዓመት በፊት ነበረ የማውቀው የሀምሳ ዓመት ወይን በአምስት ዓመት ፍቅር እንደምን አያዞር እንዴት አያሰክር? ለምን ቤቴ ድረስ ወይን ይዞ መጣ? ለምን ትቶት ሄደ ጨርሶ ሳይጠጣ? ወይን ነኝ ሊለኝ ነው በዘመን ማላረች እኔን ለሚፈልግ ሀምሳ ዓመት የምፈጅ የምቀመስ ነኝ ነው በቀልድ ማለት ጠጣ ደስ ሲለኝ ሂጄ ወይን ሆኜ የምመጣ ወይን ይዤ የምመጣ። ሆን ብሎ ነው የመጣሁ፣ ልቤን ሊሰቅል አውቆ እንደተበደለ ወይን ባሽሙር ጠምቆ። ለተንኮል ነው የቀዳው፣ ለማያመሽ ነገር፣ ለመታየት ብሎ ለምን ደህና ትደር። ይኸው እንደፈለገው አመመኝ፣ ራሴን ብቻዬን ጠጥቼው፣ ይዞት ሄዶ ነብሴን፣ ደረቴን ፈለጠኝ፣ እግሬን ያዞረኛል። በጠርሙሱ ጥላ መልኩ ይታየኛል። ሰከርኩኝ መሰለኝ፣ ሰከርኩኝ ልክ ነኝ። ሀምሳ አመት ያለፋት ወይን ሆንኩ መሰለኝ።